መዝሙር 35 በቅንፍ 36 ለመዘምራን አለቃ የእግዚአብሔር ባሪያ የዳዊት መዝሙር ኃጢአተኛ በራሱ የሚያስት ነገርን ይናገራል። የእግዚአብሔርንም ፍርሃት በዓይኖቹ ፊት የለም። ባንደበቱ ሸንግሎአልና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው። ማስተዋልን በጎ ማድረግንም ተወ በመኝታው ጠማምነትን አሰብ መልካም ባልሆነች መንገድ ቆሟል፣ ክፋትን አይንቃትም! አቤቱ፣ ምሕረትህ በሰማይ ነው፣ እውነትህም ወደ ዳመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ፣ ሰውንና እንስሳን ታድናል። አቤቱ፣ ምሕረትህን እንዴት አበዛህ! የሰው ልጆች በክንፎችህ ጥላ ይታመናሉ። ከቤትህ ጠል ይጠጣሉ። ከተድላ ፈሳሽ ታጠጣቸዋል። የሕይወት ምንጭ ካንተ ዘንድ ነውና በብርሃንህ ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ። የትቢት እግር አይምጣብኝ፣ የኀጢአተኞችም እጅ አያውከኝ። ዓመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም። መዝሙር 36 በቅንፍ 37 የዳዊት መዝሙር። በክፉዎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና፤ እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ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 ጎለመስሁ፣ አረጀሁም፤ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሁል ጊዜ ይራራል ያበድርማል፤ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለምም ትኖራለህ። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለምም ይጠብቃቸዋል ለንጹሐንም ይበቀልላቸዋል። የኀጢአን ዘር ግን ይጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቃን አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኀጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል።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 ያድናቸዋልም በርሱ ታምነዋልና። መዝሙር 37 በቅንፍ 38። ለሰንበት መታሰቢያ የዳዊት መዝሙር። አቤቱ በቁጣህ አትቅሰፈኝ በመዓትህም አትገሥጸኝ ፍላጾችህ ወግተውኛልና እጅህንም አክብደህብኛልና። ከቁጣህ የተነሳ ለስጋዬ ጤና የለውም፤ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸው። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክምም በላዬ ከብዷልና። ከስንፍናዬ የተነሣ ቁስሌ ሸተተ በሰበሰም፣ እጅግ ጐሰቈልሁ ተዋረድሁም።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 እንደማይሰማ ሰው በአፉም ተግሣጽ እንደሌለ ሰው ሆኖ። አቤቱ ባንተ ታምኛለሁና አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና እግሮቼም ቢሰናከሉ ራሳቸውን በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማንከስ ቀርቤ አለሁና ቁስሌም ሁል ጊዜ በፊቴ ነውና በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው፣ ይበረቱብኝማል። በጠማምነትም የሚጠሉኝ በዙ። ጽድቅን ስለ ተከተሉ በበጎ ፈንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፤ አምላኬ ከኔ አቤቱ፣ መድኃኒቴ እኔን ለመርዳት ፍጠን። መዝሙር 38 በቅንፍ 39። ለመዘምራን አለቃ ለኤዶታም የዳዊት መዝሙር። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ ያኖራልኋል። ከዝምታ የተነሣ እንደ ዲዳ ሆነ፣ ለበጎ እንኳ ዝማል። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ፣ ከማሰብም የተነሣ እሳት ነደደ፣ በአንደበቴም ተናገርሁ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ እኔም ምን ያህል ወደ ኋላ እንደምቀር አውቅ ዘንድ፣ እነሆ ዘመኖቼን አስረጅሃቸው። አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው። በከንቱ ይታወካል እንጂ በእውነት ሰው እንደ ጥላ ይመላለሳል፤ ያከማቻል የሚሰበስብለትንም አያውቅ። አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ትዕግሥቴም ካንተ ዘንድ ነው ከኀጢአቴ ሁሉ አድነኝ ለሰነፎችም ስድብ አታድርገኝ አንተ ሰርተኸኛልና ዝም አልሁ አፌንም አልከፈትሁ መቅሰፍትህን ከኔ አርቅ ከእጅህ ብርታት የተነሣ አልቅ ያለሁና በተግሣጽህ ስለ ኀጢአቱ ሰውን ዘለፍኸው፣ ነፍሱም እንደ ሸረሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸላ አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና። ወደማ ልመለስበት ሳልሄድ አርፍ ዘንድ ተወይ መዝሙር ሠላሳ ዘጠኝ በቅንፍ አርባ ለመዘምራን አለቃ የዳዊት መዝሙር። ቈይቼ እግዚአብሔርን ደጅ ጠናሁት፤ እርሱም ዘንበል አለልኝ፥ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፤ እግሮቼንም በድንጋይ ላይ አቆማቸው፥ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና ባፌ ጨመረ። ብዙዎች ያያሉ፣ ይፈሩማል፣ በእግዚአብሔርም ይታመናል። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ታምራት ብዙ ነው፤ ሐሳብህንም ምንም የሚመስለው የለም ባወራው ብናገረውም ከቁጥር ሁሉ በዛ። መሥዋዕትንና ቁርባንን አልወደድህም፤ ሥጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መሥዋዕት አልሻህም። በዚያን ጊዜ አልሁ፥ እንሆ መጣሁ፤ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፤ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራሁ። እነሆ ከንፈሮቼን አልከለክልም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህንም በልቤ ውስጥ አልሰወርሁም። ማዳንህንም ተናገሩ። ምሕረትህንና እውነትህን ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ምሕረትህን ከእኔ አታርቅ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 ጌታ ግን ያስበኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘግይ።